በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ውድ የመልበሰ ብርሃን የቶ ቻናል ተከታታዮቻችን እንደምን ዋላችሁ? እንደምን ሰነበታችሁ? ዛሬ የምንገኘው እንግዲህ በዚህች በኮንቶማ ኪዳነ ምህረት ቤተክርስቲያን ነው። እቺ ኮንቶማ ኪዳነ ምህረት ቤተክርስቲያን ከገላን ኮንዶሚሊየም እንዲሁም ደግሞ ከኮዬ ፈቼ ከትሉ ድምቱ መካከል የምትገኝ ቤተ ክርስቲያንናት እንግዲህ እቺ ቤተ ክርስቲያን እንደምታዩት በጣም እንትን የሌላት ገቢ የሌላት ቤተ ክርስቲያን ስለሆነች እቺ ቤተ ክርስቲያን እንግዲ እንግዲህ ሁላችሁም ለመርዳት ለመደገፍ ዝግጁ እንድትሆኑ ዛሬ አባቶቻችን በዚህ በመካከላችን ተገንተዋል። ከደብሮ አስተዳዳሪ መላከ ሕይወት ተመለሳን ጀምሮ ያሉት ጸሐፊያችንም ክቡር ጸሐፊው መላከ ምህረት እዝራ፣ ሌሎቹም ተገንተዋልና ስለዚህ ኪዳነ ምህረት ቤተክርስቲያንን እንድትረዱ ለማለት ነው። እንግዲህ በመጀመሪያ እስኪ ወደ አባታችን ከመሰራረቷ ጀምሮ እንዴት እንደሆነ አሁንም እንደረጃ ላይ እንዳለች አባታችን እጠይቃለሁ። በዚህ በጀርባችን ህንፃ ተጀምሯል። ቤተክርስቲያን ህንፃው ተጀምሯልና ይህንን ህንፃ እያያችሁ እርዳታ እንድታደርጉ ነው። እንግዲህ በመጀመሪያ ክቡር አባታችን ስሞትን ያስተዋውቁን። እንደምን አደሩ? እግዚአብሔር ይመስገን። እናመሰግናለን ዛሬ በዚህ በኮንቶ ኪዳነ ምህረት ቤተክርስቲያን ያገኘኑት እና እንግዲህ ወደዚህ ወደ ቻናላችን እንኳን በደህና መጡልን እያል እስኪ ስሞትንና ቤተክርስቲያንን ያስተዋቁን ስራዎትን ያስተዋቁን። እስ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ስሜ መልአከ ኃይል መምህር ጦመርሳን ፈንታሁን የዚች የኮንቶማ ገላንጉራ ቅድስት ኪዳነ ምህረት ቅዱስ እግዚአብሔር አብና አቡነ አብተ ማርያም ቤተ ክርስቲያን አስተዳዳሪ ነኝ። እንግዲህ ይቺ ቅድስት ቤተክርስቲያን ከተመሰረተችበት ጀምሮ ሰባት ዓመትን አስቆጥራለች። ምንም እንቅስቃሴ የለም። አገልጋዮቹ በየጊዜው በሰበካ ጉባኤ ይቀጠራሉ። ከዚያ በኋላ ደግሞ ምንም የሚከፈል ነገር ስለሌለ ጥለው ይሄዳሉ። ከዚያም ሌላ አገልጋዮች ተፈልገው ይቀጠራሉ። እና በዚህ መልኩ እስካሁን ደርሷል የቤተክርስቲያን። ስለዚህ አሁንም ይችን ቅድስት ቤተክርስቲያን ቦታዋም በጣም ትንሽ ነች። ነገር ግን ይችን ህንፃ ፊት ለፊት የምታዩት እንግዲህ በውጩም ዓለም በሀገር ውስጥም ያላችሁ የኢትዮጵያ ተዋሕዶ ኦርቶዶክስ ተከታዮች እንግዲህ እንደምታዩት ይች ቅድስት ቤተክርስቲያን በአካባቢው ነዋሪዎች ስለሌሉ፣ ምዕመናን ስለሌሉ፣ የገቢ ምንጭ ምንም ስለሌለ፣ ስለዚህ ከተለያዩ ሰዎች በጎ አድራጊዎች በማስተባበር ቅድስቲችን ቅድስት ቤተክርስቲያን አስጀምረን መሰረቱ ወጥቷል እና ስለዚህ ከዚህ በኋላ ያለውን ብዙ ነገር ስለሚያስፈልግ እባካችሁ አስራቱን ቀዳማያቱን፣ በኩራቱን በማውጣት በውጭም በሀገር ውስጥም ያላችሁ የእናታችን የቅድስት ኪዳነ ምህረት የቃል ኪዳን ልጆች ሁላችሁም እጃችሁን እንድትዘረጉልን በእናታችን በቅድስት ኪዳነ ምህረት ስም እንለምናችኋለን እንለምናችኋለን። አመሰራረፍ ጀምሮ እንግዲህ ሰባት አመት እንደሆናል ነግረውናል። ያለችበትንም ሁኔታ ነግረውናል። ግን አንድ ነገር የሰማሁት አለና ማን ነው ንባዝላ ያመምረት ባላለች የሚል ሰምቻለሁ። ንባዝላ የተባለችበት ምክንያት እሺ፣ ክቡር አባታችን እንግዲህ ንባዝላ የተባለችበት በዚች ቅዱስ ቤተ ክርስቲያን በቆርቆሮ ማቃኝ መቀኞ ባለበት በመንበሩ ውስጥ በሚገበ በሚገለገለበት ንብ ከየት መጣ ሳይባል በእግዚአብሔር ፈቃድ መቶ መንበሩ ላይ ሰፍሮ። ስለዚህ መንበሩ ካህናት አባቶቻችን አገልግሎት በሚሰጡበት በሚቀድሱበት ሰዓት ንቡ ቀጥ ብሎ ይቆም ነበረ፣ አይንቀሳቀስም ነበረ። ነገር ግን ቦታው ጠባብ ስለሆነ ለአገልግሎት ምቹ ስለማይሆን እስከ መንበሩ ድረስ ንቡን አውጥተው ቤተልሔም እንዲቀመጥ ተደርጓል። ማየት የምትፈልጉ ሰዎች በአካል መታችሁ ይህን ታምር፣ ይህን ድንቅ ስራ ማየት የምትፈልጉ ሰዎች መታችሁ በአይናችሁ ማየት ትችላላችሁ። የምንናገረው ምንም ነገር እውነት ነው፣ እውነት ነው፣ እውነት የሆነ ነገር ነው የምንናገረውና፣ እውነት ነው ብላችሁ ወይም ደግሞ የምትጠራጠሩ እውነት አይደለም ብላችሁ የምትጠራጠሩ ሰዎች ካላችሁ ቦታው ድረስ መታችሁ ማየት ትችላላችሁ። ስለዚህ ከዚህ የተነሳ ንባዝላ ኪዳነ ምህረት ተብላ ትጠራለች። ከካንሰር በሽታ፣ ከደም ግፊት በሽታ፣ ከስኳር በሽታ፣ ከልዩ ልዩ ደዌ እንግዲህ የእምነቱን የማር እምነቱን እየወሰዱ ሰዎች ከበሽታቸው ተፈውሰዋል፣ እየመጡ ምስክርነትም ሰጥተዋል። ስለዚህ ይሄ ቦታ እስካሁን ስለማይታወቅ የእግዚአብሔር ድንቅ ስራ የሚገለጥበት ቦታ ነውና እስካሁን ማንም ሊያውቀው ስላልቻለ ስለዚህ እባካችሁ በውጭ ዓለም ያላችሁ በሀገር ውስጥም ያላችሁ በእመቤታችን ስም እንመጸናችኋለን ይህ ቦታ ትልቅ ቦታ እንዲሆን አሁንም የእርዳታ እጃችሁን ዘርጉልን እንላለን። መልካም። እንግዲህ ንብ አቦተ ጽዮንም ወደ ኢትዮጵያ ስትመጣ ንብ አጅቧት መጣ ነው የሚለው እዛ ድርሳነ ጽዮን ላይ ሳነብ በንብ ታጅባ እንደመጣች እናነባለን እና ይህቺም ታወት ደግሞ በንብ የታጀበች ስለሆነች ንብ አዝላ ተብላለች። ንብ አዝላ እንግዲህ ንብ ከመንበሩ ላይ ስላለ ንብ አዝላ ተብላለች ማለት ነው። እና እንግዲህ አባታችን ቃለ ሕይወት ያሰማልን ያሰማለን ስላስረዱን በጣም እናመሰግናለን። እርግጠኛ ነን የመንፈስ ቅዱስ ልጆቻችን እንደማያሳፍሩን እችን ቤተክርስቲያን ትልቅ ቤተክርስቲያን እንደሚያደርጓት ተስፋ እናደርጋለን እና ሰው ማያሳስቦት እመቤታችን አለች፣ ወላዲት አምላክ አለች። ወዳጆቿ ልጆቿ ስለሚረዱ ስለሚደግፉ እንግዲህ ካህናቱም ተረጋግተው አገልግሎት እንዲሰጡ እስከሚሟላላቸው ድረስ አገልግሎት ተረጋግተው እንዲሰጡ አደራ እያል እስኪ አሁን ደግሞ የደብሩ ዋና ጸሐፊ መምህር እዝራ ከመካከላችን ስላሉ ክቡር መምህር እዝራን ደግሞ አንዳንድ ነገር እጠይቃለሁ። ክቡር መምህር እዝራ የዚህ የዝች ታላቅ ደብር ታሪከኛዋ የንማዝላ ኮንቶ ኪዳነ ምህረት ዋና ጸሐፊ እንደሆኑ ነው የተነገረኝ። እና መምህር እንደ እዚች ደብር ያለችበትን ሁኔታ ልክ እንደ አባታችን ምን ያሳስቦታል? ምን ያስጨንቆታል? በዚህ በአገልግሎት በጽሁፍ በክቡር ጸሐፊነትም ተቀምጠው ማይሌቱንም ሁሉንም ስብከቱንም ያካሂዳሉና እስቲ ምንድን ነው የሚያሳስቦት ለዚች ደብር? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘለዓለም አሜን። እንግዲህ እንደተባረያው መቼም የቤተክርስቲያን ጉዳይ እንኳን በኃላፊነት ሲቀመጡ ጣዕሟን የቀመሰ በውስጧ ያደገ ማንኛውም ሰው ቤተክርስቲያንን ውለታ እግዚአብሔር የሚገኝበት የቅድስት ድንግል ማርያም አማላጅነት እናትነት የሚገኝበት በመሆኑ ደስ ይላል። በዚህ ዙሪያ የሚያገለግል ደግሞ ወይም ኃላፊነት እንዳለበት አንድ ቤተክርስቲያን አንድ አጥባ ጸሐፊ ደግሞ ብዙ የሚያሳስብ ነገር አለን። በመሰረታዊ ነገሩ ኮንቶማ ስራቀ ፀሐይ ቅድስት ኪዳነ ምህረት በእውነት ታሪካዊ ቦታ ናት። እኔ ሁለት ሺህ አስራ አምስት ግንቦት ነው ተዘዋውሬ ወደዚህ በዋና ፀሐፊነት የመጣሁት። ሁለት ሺህ አስራ ስድስት አንድ ዓመት አልፎኛል። ሁለት ሺህ አስራ ሰባት ደግሞ አሁን ሁለተኛ ዓመት እያያዝ ነው ማለት ነው። እኔ በመጣሁ በአርባ አምስት ቀን ነው ክቡር አባታችንም ዋና አስተዳዳሪ ሆነው ተመድበው የመጡት ማለት ነው። ያው የአርባ ቀን የአርባ አምስት ቀን ልዩነት ነው እንጂ አብረን ነው የነበረው እና ከመጀመሪያው ጀምሮ ያው ቤተክርስቲያኗ እንደማንኛውም አጥቢያ ምዕመናን በሚጠይቁት ካህናት በሚጠይቁት መሰረት የተከበረው አዲስ አበባ ሀገረ ስብከት ፈቅዶ በምዕመናኑ ጥያቄ ተመሰረተች። ነገር ግን እጅግ በጣም እድገቷ እድገቱ የተገታ ነው። ቦታው እድገቱ እና ያለው አሁን ነባራዊ ሁኔታ በተጨባጭ ያለው ነገር ባታችን ያው እውነት ለመናገር ቤተክርስቲያኗ እንዲታድግ ቦታው እንዲሰፋ እንዲለማ መንፈሳዊ አገልግሎት የተሟላ እንዲሆን ከፍተኛ ጥረት ያደርጋሉ። እኛም አብረን ያው ለማለት ነው። ግን ጋር ተያይዞ ከከተማም ትንሽ ወጣ ያለ ከመሆኑም ጋር ተያይዞ እድገቱ በሚታሰበውና በሚታቀደው ልክ የአካባቢው ማህበረሰብ እውነቱ ለመናገር በጣም ጠንካሮች፣ እምነታቸው የጸና ናቸው። ያለውን ነገር በሙሉ እስካሁን ድረስ ያደርጋሉ። አሁን እግዚአብሔር ይመስገን ከከተማ አካባቢ ነዋሪዎች ወደዚህ በመምጣታቸው የህዝብ ቁጥር ብዛት አለ፣ አይናችን በሰው ጠግቧል። የህዝብ ብዛት አለ። ደህና ነው እንግዲህ ቤተክርስቲያኗ ቃዊ ናት። በጣም ታሪካዊ እዚህ ቦታ ላይ ያሉት ጽላት ያው ሜታችን ቅድስት ኪዳነ ምህረት ናት። ሁለተኛ ደግሞ አቡነ ሀብተ ማርያም ቅዱስ እግዚአብሔር ያው ሶስቱ ጽላቶች አሉ እና ሶስቱም ጽላቶች ታሪካዊ ስራ ይሰራል ማለት ነው። በቃል ኪዳ ናቸው። ያው ኪዳነ ምህረት በማረምነቷ ነው የምትታወቀው። የማረምነቱ ደግሞ ያው ከዚሁ ነው የሚቆረጠው። የሚገርመው ነገር ያው እዚሁ ንቡ መጥቶ ገባ ነው ያሉን። እኛ ተቀይረን ከመምጣታችን በፊት ነው መጥቶ በመስኮቱ ገብቶ መቅደስ ውስጥ ገብቶ ንቡ ላይ ነው የተቀመጠ። ነው እንግዲህ ታሪኩ እንደሰማ ነው። እኛም በዚያ ልክ ያገኘ ነው። መንበሩ ላይ ከተቀመጠ በኋላ ያው ንቡ እዛ ተቀመጠ። እቺ ቤተክርስቲያኗ በነበረችበት ማለት ነው በፊት ሳይነሳ ከዛ ካህናት ሲያገለግሉ ያው እዛ ላይ ለመቀደስ አንዳንድ ነገር ያው እንትን ይላል። አይ እንግዲህ ንብ እንደዚህ ከሆነ ይሄ ራሱን የቻለ አንድ ተአምር ነው፣ ታሪክ ነው፣ ለህዝብ መገልገያ ነው። እንግዲህ ኪዳነ ምህረት የራሱ አሰራር አለ። በቃል ኪዳማ መንበሩ ይውጣና ከነመንበሩ ቀፎም አያስፈልግም፣ ማያስፈልግም። መቸም ንብ ቀፎ አያስፈልግም። ራሱ መንበሩ ላይ ነው ያለች። ከነመንበሩ አውጥተው እዚህ በቤተ ልሄሙ ጀርባ ቁጭ አረጉታል ማለት ነው። አሁንም አለ። አሁን ማንኛውም ሰው ማየት ይችላል። እዛ ጋር ነቡ መንበሩን እንዲያዛለ ሌላ መንበር መጥቶ እዚያ ላይ ነው የሚቀደሰው። ሁለተኛ ደግሞ ሌላንም መቶ ደግሞ ሰፍሮ እሱ በቀፎ ነው ያለው ማለት ነው። እንዲሁም ደግሞ ዝም የተቀመጠ አለ። ልዩ የሚያደርገው ንብ መቸም ይወልዳል። እንዲያውም ካልተቆረጠ ማሩ ካልተቆረጠ የሆነ የሚያሳየው ለውጥ አለ። ተነስቶ ይሄዳል። ሲወልድ ይሄዳል። ይህቺ ግን በቃ ዝም ብላ ለተአምር አሁን እኛ እንኳን ከመጣች ለእምነት እንቆርጣለን። የሚውለው ለምእመናን ለእምነት ነው። ወልዶም አይሄድም የሆነ ነገር እንክብካይም ስላልተደረግለት ሊደረግለት የሚገባው ነገር ሁሉም ስላልተደረግ አይሄድም ነው። በባህላዊ ቀፎ እንኳን ተቀምጦ በገጠሪቷ ኢትዮጵያ አካባቢ እንደሚታወቀው ትንሽ ያስቸግራል። ከዚያ ማንጻር በዘመናዊ በዘመናዊ ቀፎ ይቀመጣል። እቺ ግን መንበሩ ላይ ነው የተቀመጠች ጽላቱ ማለት ናት እና ንብ አዝላ ኪዳነ ምህረት እየተባለች ምዕመናን የማረምነቱን እየወሰዱ አይናቸው ብርሃን ያገኝ ምስክርነት በአውደ ምህረቱ የሰጡ ከውስጣቸው ብዙ ደዌ ትላትል ነገር በሰው አእምሮ የማይታሰብ ሲያዩት የሚያስደነግጥ የወጣ ው እንዲህ ነው የሚቀመጠው አሁን እንግዲህ እግዚአብሔር ይስጥልን ይሄ ነው አባታችን። እንግዲህ የወጣላቸው እጃቸው መንቀሳቀስ የማይችል የተንቀሳቀሱ በጣም ብቻ በሰው አይምሮ ለመግለጽ የሚከብድ ብዙ ተአምራቶች፣ እውነት ለመናገር ኪዳነ ምህረት በማር እምነቱ የተፈወሱ ብዙ ናቸው። ይሄ አንዱና ዋናው ነው። ያው ለመግለጽም ሰፋ ጊዜ ይፈጃል ሰፋ ያለ ጊዜ፣ ግን አጠር አድርጌ ነው። ሌላው ደግሞ በአቡነ ሀብተ ማርያም የሎሚ እምነት በአቡነ ሀብተ ማርያም የሮሚ እምነት ደግሞ የሚፈወሱ ብዙ ናቸው። የሮሚ እምነት አሰጣጡም የማር እምነት አሰጣጡም ለየት ይላል። ተጸልዮበት፣ ተቀድሶበት ተገልግሎ በክቡር አባታችን በደብሩ ዋና አስተዳዳሪ ቡራኬ ይደረግና እንግዶች አባቶችን ሲመጡ እየባረኩት በዚያ ነው የሚሰጠው ማለት ነው። እና አሰጣጡም ያው በእምነት ላይ ተሞልቶ ነው። በዚህ በአቡነ ሀብተማርያም የሮሚ እምነት የሚዳኑ እጅግ በጣም ብዙዎች ናቸው። በመድረክ የሚናገሩት በአውደ ምሕረት የሚናገሩት ምስክርነት የሚሰጡት ማለት ነው። ሌላው ደግሞ ያው በእግዚአብሔር አብ በቅዱስ እግዚአብሔር አብ በአምላካችን ጸበል የሚድኑ ያበደ ውሻ በተለይ እንስሳት አሁን እዚ አንድ ናት አሉ። እዚ ዋና ሰበካ ጉባኤ አባል ናቸው አገልጋይ አቶ መኮነን ይባሉ። የእሳቸው እናት ብዙ ጊዜ አባታችን ያው በመድረክ ተናግረዋል መስክረውን ለመስክረዋል ተአምሯን ኪዳነ ምህረት ቅዱስ እግዚአብሔር ያደረገውን ተናግረዋል። እርሻቸው ላይ የጤፋቸው ላይ እንትን እንከባለን ነበር ጅ በጣም ይቸገሩ ነበርና ተስለው ነግረው ለእግዚአብሔር ለቅድስት ኪዳነ ምህረት ለአቡነ ሀብተ ማርያም ጸበሩን ወስደው የአቡነ የአቡነ የቅዱስ እግዚአብሔርን ጸበል ረእተው በዛው ድራሽ ተፈቀረ እና በየአመቱ መገበሪያቸውን እያመጡ ዘንድሮም ሰጥቷል፣ ይሰጣሉ እና ተአምሩ ብዙ ነው። ልማቱ እንግዲህ ትንሽ ወደኋላ ያለ ነው። ወደኋላ ያለበት ምክንያት ያው ከከተማ ወጣ ያለ አዲስ አበባ ፍንጫ ላይ ቢሆንም ወጣ ያለ ነው። ብዙ ምዕመናን እስከ ቅርብ በተለይ እስከዚህ ዓመተ ምሕረት እስከ 2017 ድረስ የአካባቢው ነዋሪዎች ብቻ ናቸው እንጂ ብዙ አልነበሩም። አሁን ግን እየመጡ ነው፣ እየበዙ ነው። እግዚአብሔር ይስጥልን። እጅግ በጣም ብዙ ነገር እያደረጉ ነው፣ ምዕመናን እየተሳተፉ ነው። ግን ይቀረዋል፣ ገና ጅምር ነው፣ ገና ጅምር ነው። እንግዲህም በህዝቡ ርብርብ በተለይ የደብሩ ማህበረ ካህናት ይገርሞታል አባታችን። እጃቸው ባለሙያ አእምሯቸው ምጡቅ አገልጋዮች፣ ልማት የሚፈልጉ ልማት ነገር ካዩ በጣም ሰላም የሚፈልጉ ደስ የሚላቸው መሆኑ ይህንኳን መጀመሪያ የነበረችዋ መቃኞ ቤተክርስቲያኗ ስትነሳ በካህናቱ ሙያ ነው። በቃ ከጽፈት ቤት ሰራተኞች ከቢሮ ሰራተኞች ጀምሮ የአንዳንዱ ቅዳሾቹ በሙሉ ባለሙያ በቀን እንዳለ የሚሰሩት እነሱ ናቸው። በዚህ ርብርብ ያው ድረስ ተሰርቷል። አሁን ጅምር ነው ያለው እንግዲህ ይህንን መልበሰ ብርሃን ሚዲያ ቤተክርስቲያን አገልጋይ፣ የክርስቲያኖች አገልጋይ የቤተክርስቲያን የጭንቅ ቀን ደራሽ ሚዲያ የምትከታተሉ ቤተክርስቲያናችን የቁርጥ ቀን ልጆች ምዕመናን ኦርቶዶክሳውያን ምመናን በቅድስና ላይ ቅድስና በክብር ላይ ክብር ማግኘት የምትፈልጉ፣ ከዚህ ቦታ ላይ ያለው በረከት የተለየ ነው። ተጠቀሙበት። እግዚአብሔር የተለየ በረከት ሰጣችኋል። ምክንያቱም የተደራረበ ነገር አይደለም። እዚህ ያለው ከኖ ያቅደሳቱ ጀምሮ ይሄው እንደምታውት በእውነት አሁን ነው ያለው። እንግዲህ በዚህ ከርማል ማለት ነው ውስጥ የሚገለገልበትን ብታው እጅግ በጣም ያሳዝናል። እጅግ በጣም ያሳዝናልና መመናን ሁላችሁም እቺን ቤተ ክርስቲያን አግዛችሁ። መቼም የትኛው ቤተ ክርስቲያን ካቴድራሉን ሁሉ የሚሰራው በኦርቶዶክሳዊ ነው። ይሄ የታወቀ የተነገረ የተመሰከረ ነውና የናንተ እጅ ያለበት ቶሎ ይፋጠናል። እግዚአብሔር ይኖርበታል። እግዚአብሔር ያለበት ደግሞ ያልቃል። እግዚአብሔር ያለበት ደግሞ በረከት ይኖረዋል። ይጥማል፣ ደስ ይላል፣ ያስደስታል። እጃችሁን ቅድስት ኪዳነ ምሕረት ትፈልጋለች ለማለት ነው። አመሰግናለሁ። መምህር እንግዲህ ቤተ ክርስቲያናችን ሁልጊዜም ያው ጠገትናት፣ ሁልጊዜም እንቁናት፣ ሁልጊዜም የዲቃውንቱን መፍለቂያ ናት። ታምር ደግሞ በቤተ ክርስቲያናችን የተለመደ ነው ና እግዚአብሔር አምላካችን አሁንም ዲቃውንቱን ያቆይልን፣ ያሰኑትልን። እንግዲህ እምነት ማለት ያመነ ይድናል ነው እና ይኸው እምነት እንግዲህ እያያችሁት ማር እምነቱን እያያችሁት ነው። እግዚአብሔር አምላካችን ይጠብቅልን። እግዚአብሔር ይመስገን። ስሞትን እስኪ ይግለጹልኝ እና በዚህ ደብር ያሉት ሚና ምንድን ነው? አልማዝ እንዳለ እባላለሁ። እሺ ወይዘሮ አልማዝ እንዳለ እናታችን ለዚህ ደብር ያሉት ለዚች ደብር ያሉት ሚና ያሉት ተደራሽነቶት፣ አገልግሎቶት እንዴት ነው? የሚቀራትስ ነገር ምን አለ? ከሚያዩት አንጻር እንግዲህ ካህናቱ የተለያየ ችግሯን የደብሯን ችግር ገልጸዋል። እርሶት እስኪ ለዚች ደብር እንዴት ነው፣ ምን ያስፈልጋታል ብለው ያስባሉ? እኛ እንግዲህ በዚህ ከካሳንቺስ ነው የመጣ ነው። አሁን ስንመጣ ስናይ በጣም ነው ያዘን ነው ቀደምት ያላት ቤተክርስቲያን ናት። ስናይ በጣም ነው እንትን ያ የተሰማን። በጣም ታምረኛ ታቦት ናት። ራሴ ከመጣው ጀምሮ የነገርኳት ነገር ብዙ ነገር አድርጋልኛለች ቤቴ የተዳፈነ ነገር ነው የገለጸችልኝ። እና አሁን እኛ ከመጣ ደግሞ እንደ ዕድል ብሎ ደግሞ ስራው ተጀመረ፣ ግን ብዙ እንቅስቃሴ የለም፣ ብዙም እንትን አላለም። በዚህ በኮንቶማ ኪዳነ ምህረት ነው ስሟም። እና አሁን ምንድነው ስራውም እየቆመ ነው። መላ ኦርቶዶክሳውያን እንግዲህ የመቤታችን የቅድስት ኪዳነ ምህረትን ያለውን ሁኔታ በሚቻለው በሚዲያ ለማቅረብ በተደረገው እንትን ላይ ተሳትፎ ሁላችሁ እንደምታደርጉ እርግጠኛ ነኝ። ለምን እኛ ኦርቶዶክሳውያን አይደለም እንደዚህ በችግር ላይ ያለች ቤተክርስቲያን፣ ቀርቶ ሌላውም እንዲያምርልን ከፍ ቢን ከፍተኛ ጥረት እያደረግን ነው። በድለንበት የነበርንበትን ቦታ አሁንም ደግሞ ይቺ ቤተክርስቲያን በጣም ችግር ላይ ስለሆነች ይኸው ስራውም ተጀምሯል። ግን መቋጫው እንግዲህ ከእናንተ ነው። በውጭም ሆነ በአገር ውስጥ ያላችሁ ኢትዮጵያውያን፣ ያው ቤቴንም ስሩ እንጨት ማቅረብ ውላል። ጌታችን ኢየሱስ ክርስቶስ ስለ እናቱ ስለ ድንግል ማርያም ብላችሁ ይችን አስተዋጽኦ እንድታደርጉልን ኢትዮጵያውያን ወገኖቻችን። እኛ ከሌም ከሌም ወገንም ምንም አንልም። ይመለከተኛል ወይ ያደርጋለሁ የሚል ቢረዳት ደስታችን ነው። ሁሉም ኦርቶዶክሳ ለዚች ቤተክርስቲያን ርብርብ እንዲያደርግልን ከካሳንቺስ የመጣን ከኛ አጠገብን ያለችው ቦታው ምልክትም እናሳያለን እኛ የሚረዳም ካለ ባለው ሁኔታ ምንም አሳስትም ወረዳ አስር ነው አይደል የሚባለው ወረዳ አስር አቃቂ ክፍለ ከተማ መሀል ላይ ነው የምትገኘው ከካሳንጅ የመጡ ቢባል ማንም ያውቃል እና በዛ ምክንያት ለእርዳታውም ለመቤታችን ማድረግ ይቻላል በምድር ያደረጉት በሰማያይም ያልፋል ስለዚህ ስለ እመቤታችን ስለ ቅድስት ድንግል ማርያም ብላችሁ መላ ኢትዮጵያኖች እኛ ከሊ ሃይማኖት ምንም አንልም። ለዚች ቤተክርስቲያን አረጋለሁ ያለ ያደርጋል፣ አይተናል። ደሴ ላይም ከሙስሊም ከፕሮቴስታንት ከሁሉም ሃይማኖት ያሉ የቤተክርስቲያን ሲረዱ ስላየው በስራ ምክንያት ሄጄ፣ አሁንም እኛን ለይም ለዚች ቤተክርስቲያን ይሆናል የሚል ሰው ሁሉ ያድርግላት በእግዚአብሔር ስም እጠይቃለሁ። የዚች የኮንቶማ እንባዝ ላኪዳነ ምህረት ቁጥጥር እንደሆነ ሰምቻለሁና፣ እስቲ ምንድነው የጎደላት? ምንድነው አሁን እዚህ ከህንጻው የጎደለው ማቴሪያል ምን እንደሆነ እዛ፣ ቀጥሎ ደግሞ ያው እንግዲህ ቀጣይም ለማስቀጠል እችም ቤተክርስቲያን ለማስቀጠል መቸም ክርስቲያን የሆነ ሰው ቤተክርስቲያን ለቤተክርስቲያን የማያስብ ክርስቲያን የለምና፣ ሐዋርያው ቅዱስ ጳውሎስ እንደተናገረ እጅግ የሚያሳስበኝ እለት እለት የሚያሳስበኝ የቤተ ክርስቲያን ጉዳይ ነው ብሏል። እና እስኪ የቀረው ምንድን ነው? ምን ማቴሪያል ነው የቀረው? ከዛ በመቀጠል ለቀጣይነትስ እንዴት ነው የሚሆነው የሚለውን እስኪ አጠር ባለመልኩ ከሰዓት አንጻር ግለጹልን። እሺ አባታችን፣ እድሉ ስንሰጥኝ አመሰግናለሁ። ይቺ ቤተ ክርስቲያን ያው ታሪክ ያላት ብዙም ሰው መጥቶ መልስ የሚያገኝባት ቤተ ክርስቲያን መሆኗ ትታወቃለች። ግን ከዚህ በፊት እንደዚሁ ጥያቄ ባቅርበን በውጭም ያለ በሀገር ውስጥም ያለ ጥያቄውን በመረራረብ እገዛ በማድረግ የመጀመሪያ የነበረችው ቤተክርስቲያን ላይ ምስጥ በልቷት የካህናት እቅ መቀመጫ ላይ ምስጥ እየበላቸው ልብሳቸውን ሁሉ እስከ ማሳየት ደረጃ ተደርሳ በነበረበት ሰዓት ላይ ያንን መቃኞ ነበረውን ፈርሶ ከዚህ ህንፃ ጅማሮ ላይ ተደርሶ አሁን ጅማሮ ላይ ግን ቦታው እንደሚታየው ጥቁር አፈር ነው። ጥቁር አፈር እንደመሆኑ መጠን ዝናብ ከዘነበ ሰው መንቀሳቀስ አይችልም፣ መኪና ቀርቶ። ስለዚህ በተሮ ለማፋጠን ለማለት ፍላጎታችን እያለ የማትሪያል እጥረት ቦለኬትን በተመለከተ ፌሮን በተመለከተ ልዩ ልዩ ማትሪያሎችን በማጣት ለተወሰነ ጊዜ አቁም ብሎ ይገኛል ማለት ነው። ስለዚህ ዛሬ እንግዲህ ክቡር አባታችን ባታዊም መላከ ሰላም የመልበሰ ብርሃን ሚዲያን በየአገራቱ ሁሉ ብዙ ቤተክርስቲያንን እያነጸ ብዙ ቤተክርስቲያንን የወደቁትን እያቀና መሆኑ ይታወቃል። ስለዚህ ዛሬ በዚህም ቦታ ላይ ተገኝተው ቤተክርስቲያኗ ጭቃ ሳትዋጥ መጥተው ቦታውን በመጎብኘታቸው ቤተክርስቲያኗን ዛሬ ጥያቄያችን አቤቱታችንና እንግዲህ እንባችን በማፍሰስ ጭቃ ላይ ነገ ዝናብ ዘንቦ ጭቃ ላይ ከሆነ በኋላ ቤተክርስቲያኗን መሰራት ስለማትችል ያለችበት ቦታም ደግሞ ጎርፍ የሚገባበት ካህናት መቆሚያ የሌሉበት መሆኑ እየታየ ስለሆነ በውጭም ያላችሁ በአገር ውስጥም ያላችሁ በእግዚአብሔር ስም እጃችሁ እንድዘረጉልን በአፋጣኝ ማቴሪያሉ የጎደለው ማቴሪያል ተሟልቶልን ተሰርቶ ቤተክርስቲያኗ ታቦቷ ወደ ህንፃው ገብታ ሕዝቡም መልካም አገልግሎትንና የእናንተን ምርቃትና የእናንተን ሁሌ ልመና እየተማጸነ እንዲሆንልን ስንል በእግዚአብሔር ስንጠይቃለን ጠይቃለን፣ እናመሰግናለን። እሺ እንግዲህ የመልበሰ ብርሃን የዩቱብ ቻናል ተከታታዮቻችን፣ ይህ ማስተር ፕላኑ ከተዘጋጀ ወይም ከወጣ ቆይቷል። እንትኑም ከወጣ መሰረቱም ከወጣ ቆይቷል። አሁን ክረምት ሊገባ ነው፣ ቦታው ጭቃ ነው። ይሄ ጭቃ ደግሞ ሳይይዘው ዝናቡ ሳይዘን ቶሎ ቶሎችን ቶሎ ቶሎ እጥር ምጥን ያለሽ መጠነኛ ቤተክርስቲያን ናትና ቶሎ ቶሎ ተፋጥና መጨረስ እንድንችል በአዲስ አበባ ያላችሁ በሌላም ያላችሁ ቶሎ ብለን እች እንድታልቅ እንድናደርግ አደራ እያልኩኝ የቤተ ክርስቲያን አምላክ ይጠብቅልን፣ በረከቱን ያድለልን፣ ሀሳባችሁን ሁሉ ያሟላልን። ስለምታደርጉት ነገር ሁሉ እግዚአብሔር ነው ውለታችሁን የሚከፍለው ውለታችሁን የሚመልሰው እናታችን ቅድስት ኪዳነ ምሕረት ዋስጠበቃ ጋሻ፣ መከታ፣ አጥር፣ ከለላ ትሆናችሁ፣ በወጣው ሁሉ ይተካላችሁ። የሰጠ አይጎዳም። ስጡ ይሰጣችኋል፣ አንኳኩ ይከፈትላችኋል ተብሏልና ስጡ፣ ሁልጊዜም ስጡ፣ አስራታችሁን በኩራታችሁን ስጡ እያለ ነው። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። በቀጣይ እስከምንገናኝ ሰላም፣ እግዚአብሔር ከሁላችን ጋር ከሁላችሁ ጋር ይሁን። አሜን።